ኳል ያሉት ምን እያረጉ ነው? አንተ ደቂቃ ሁለት ሺ ኦሬዲ

የኔ ክፍተሮች ማሳት ገና ነበረ እንዴ? እንደዚህ አንከባልላችሁ ነበረ ሶስታችሁንም አንድ ላይ

በግና ጀማና የአንተ ፋሚሊ ከተለዩ የእኔ ስም አጥተዋላቸው ምን ልበልልሽ? አስር ሺህ ለአንድ መቶ ምናምን ይመጠዋል በላቸው።

ሃይሚ፣ የምትወደው ሰብ ዘፈና አዲሱ ወይ ቁማር፣ ወይ ቁማር፣ ወይ ቁማር ብሎ እሱን ከፍተሽ ተቀውጫ ማለት ነው በላቸው። ተቀጣ ክፈትና ተቀጣ

እኔ ለአንተ ስለሆነ እንጂ ምጨፍረው እኔማ፣ ወይ ኮማር የሚለው ለማ መቼም ኩማር አልቸው። እሺ ና ና ና ና የቅድሙን ድምፅ እናስደርጉ ፊልተር አ ስማ በላቸው፣ ፊልተር ና ቮይስ ፌክት ሰማ። አሁን ው በአምስት ሺህ ድጋሚ ከቀጣዎች ፊልተር አድርገ ቮይሱን ቀይረው ድምፁ ግብድዬ ፊት አርገሹ ሞት አለኝ እኔ ቡራ፣ እንደዚህ አንዴ ካገኘው ማለት ነው ሶስታችሁንም ነው አርባቁጭ ብድግማቸው ታችሁ ይገርማል። ሰላም በላቸው ጊፍተሮችን እዛ ከእነ አበባ ምናምን እዛው። ስማ እኔ ለምን አትሰማኝም? ሰምታይ መልስልኝ ቅድሚያ ቤተሰብ ይህንን ጨዋታ ከቀጠዋት ፊልተሩን ትቀይሮዋለ ግብዳፊት አድርገው ትዘፍናለሽ ምችለውን ዘፈን

እኔ አልኩት ይሻላል ፊልተሩን ቀይሮ ይዝፈን። በቅድሙ ፊልተሩን ይርገጥ እያሉ ነው። ምን አግኝተ ነው ዛሬ ደስተኛ ሆናል? እዚያ በላይ ተመሰገነ። ከጤና የበለጠ ምን

ታውቃለ ፊት ፊልተር ቀይር። እንኳን ፊልተር ቀይር ሳልቀይርም ላይ ቢዋር እየሰጠኝ ነው። ኧረ አይነት ነው። ቀይሮ ትዛዝ ነው። ማርያምን ትዛዝ ነው። ቃሪያዊ ብላ ወይ ድንጋይ ብላ ቀይሮ ይሻላል። ፊልተሩን ቀይረው ነው ያለህ በላቸው። የራስህ አንተ አስቶርጋሚ ላይ ባትግባ በቃ በራሴ የራሴ ችለህ ቅጠኝ በአስቶርጋሚ

ወይኔ በላቸው፣ ትሪፕል ነው ቤተሰቦች፣ ትሪፕል ነው ትሪፕል ነው። ወይኔ በላቸው እያለ ነው። አስር ሺህ እናስገባውና አርፈን ዘና ብለን እንጫወታለን። ስማ

እንዳትረሱት አሁንም እንቀጣለን። ስማ በተገላቱ እኮ በኋላ ሂድና እዚያ ጠግ ላይ በጭንቅላት ቁም፣ ወንበሩን ጠጋ አድርገህ። ጉራ እናት ትሙት ያለኛችሁ ሰዓት ማለት ሶስታችሁንም ማለት ነው። እንደ ሀገራችን ባንድራ ወደ ላይ ነው እግራችሁ የምትዘረግት። አንተ እንዳረሱት አምስት ሺ ነው። አሁንም ኤደንዬ አታስፈራ ዘርዬ ፋሚሊዎች ይታላችሁ አምስት ሺ ነው። ግላብ ያላችሁ ግላብ ያላችሁ ግላብ ያላችሁ ሄሎ በላቸው አስር ነው ደስ

እንግዲህ ማለት ነው፣ ቤተሰቦችዬ ዛሬ ሀይሚዬ እና ፍራዬ ከብዙ ጊዜ ቆይታ በኋላ ቲክቶክ ላይ ቸብቸብ ቸብቸብ እያደረጉት ነው ማለት ነው። እውነትን ለመናገር ከሆነ በጣም ደስ ደስ ብሎኛል እኔ ማለት ነው የምር እንግዲህ አይሚዬ ኔትወርክ እንዲህ ብሏት መግባት አልቻለችም። ነገር ግን ብሮያ የሚዬን ለማስደሰት ያው የማያደርግ ነገር የለም ታውቃላችሁና፣ አይሚዬን እንግዲህ የነሱ የጨረቃ ፋሚሊዎች ታውቃላችሁ ይለያሉ ማለት ነው። እና ከዛን አይሚዬ እንግዲህ ከታችሁና ታጨበጭባለች፣ ቡራዬ ደግሞ እያሸነፈ አይሚዬን ለማስደሰት የማያደርገው ጥረት የለም። የአይሚዬ ማለት ጨረቃ ፈሚሎች አቀላችሁ እንዴት እንደሚለዩ ማለት ነው እና እነሱን ለማስደሰት የማያደርገው ጥረት የለም እና እንግዲህ ለአይሚዬ ዛሬ በቃ ተዘፈንላት። ሀይሚዬ የምትወደውን አይነት ዝፈን ዝፈን፣ ግዴታ ክደም ብቻ መልበላችሁ ደስ የሚል ቆይታ